ተልኳ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ። የአማራ ቴሌቪዥን የ2014 የመውሊድ በዓልን ምክንያት በማድረግ በጎንደር ዙሪያ ወረዳ ማክሰኝት ከተማ ተገኝተናል። በከተማዋ በታላቁ አንዋር መስጊድ ውስጥ ሴቶች ብቻ የሚሳተፉበት ልዩ የመውሊድ በዓል ዝግጅት አለ። የሴቶች የጨው ድቆሳ ስነ ስርዓት ይሰኛል። ፕሮግራሙን ልናስቃኛችሁ ወደናል። አብራችሁ አሌኩም ሰላም። እንኳን ደናመጣቸሁእንኳን አ ደረሰነ እንኳን ደና መጣችው። በጎንደር ዙሪያ ወረዳ በማክሰኝት ከተማ ለሴቶች ለጀምያችን ጨውድቆሳዛይ ዝግጅት አድርገናል እና እናመሰግናለን ለአማራ ኮሌጅን ለዚህ ዝግጅት ለመምጣታችሁ በጣም ደስ ብሎናል፣ እናመሰግናል ዛሬ እንግዲህ የመውሊድ በዓልን ምክንያት በማድረግ የጨው ድቆሳ ስነ ስርዓት እንዳለ ነገራችሁኛል። ፕሮግራሙ እንዴት ነው ተዘጋጅቷል? አሁን ማየት እንችላለን። ስነስርዓቱ ሴቶቹ ሁሉም ጀምረውታል። በርበሬው መደባለቅ ላይ መሰለኝ የተገኘ ነው፣ እስኪ አሳይ። ነው ይሄ በርበሬያችን ነው። ጎመዴ በርበሬ ይሄ በርበሬያችን ነው። የተዘጋጀ በርበሬ አሻወ ብቻ ነው እዚህ ያለ። ይሄ ደግሞ ቅመማችን ነው። ቅመማችን ደግሞ ከዚህ እንደ በድቅና ምን አለው? ነጭ ሽንኩርት፣ ዝንጅብል፣ ጤና ዳም፣ ውጭ ኮረሪማ፣ ቆንጆ ነው። ደረቅ ቅመም ይባላል። ሽንኩርት አለው ንጅብላ ጤና አዳማ አለ። ይሄ ይለወሳል። እዛ ደግሞ እዚህ ላይ ሽንኩርት ነው በርጥቡ የተጨቀጨቀ ይሄ ለብቻው ከተደባለቀ በኋላ ከየትኛው ጋር ነው የሚደባለቅ? ሽንኩርት አለ፣ ጤና አዳማ አለ፣ አሻዋ አለ፣ ንጅብላ ለ እነዚህ ይደቆሱና ከዛ ላይ እነዚህ ተደቁሰው እዚህ ይደበለቃሉ። ይህ በርበሬና ቅመም ነው ደረቅ። እነዚህ ቅመሞች የተዘጋጁት ከነሽንኩርት ከዝቃቅቤ ከአስሊ ቅመሞች ናቸው የተደባለቁትና እነዚህ በደረቅ እነዚህ እንለውስና እዛ ጤና አዳምና ጅንጅብ እንዳለን እነሱ ነገሮች ደግሞ ከአንድ ላይ አድርገን እንደቁሳቸዋለን። ዋንጭያውን የደረቅ ቅመሙና የበርበሬያችን ከሶስት ቀን በፊት በርበሬው ቅመሙ ይፈጫል። ደረቅ ቅመሙ አንድ ቀን ይበቃል። እኛ ነን ያዘጋጀን። አዎ፣ የአካባቢው ሴት ይሳተፍና የጀማአው ስለሆነ በጀማአችን ተሳትፈን ይህን እናደርጋለን። አሚን፣ አሚን፣ አሚን፣ አሚን፣ አሚን፣ አሚን

እነዚህ እናደባለቅ እንደቁሳል በእርጥብ ቅመም። እርጥብ ቅመሙን መቼ ነው የተላላጠ የተዘጋጀ? ማታ። ጤና አዳምና ሽንኩርት፣ ዝንጅብል፣ እነዚህ እነዚህ እርጥብ ቅመም ስለሆኑ እነዚህ በስነ ስርዓት ለብቻ እንዲልሙ ነው የሚፈልገው ይሄ ከዛ በኋላ ቀጣው ከጨዋችን ጋር እናደባልቅና እናወርደዋለን። ዘማአች ነዚህ ትንሽ ትልቁ ሊላይ ተአላ ለዘመ ዓመት አመት ሊያደርሰን ብሎ ጨዋችን ይደቁስልናል። አሁን ደግሞ እኔ እናንች ትንሽ ትልቁነ የሚደቁሰው ጀምሬ እንደቁስ። እስኪ ነይ እስኪ ነይ ኢንሻላህ ቢስሚላህ ሊላይ ተአላዩ

እንዲልም ይሄ እንዲልም ኋላ ደግሞ እንደዚህ አድርገን ነጭ ሽንኩርት አይልምም። ቀጣይ ደግሞ ዝንጅብል እየተጨመረ ነው። አዎ በመጀመሪያ በሙቀጫ ተወቅቷል እኮ። አሁን ብዙ አካባቢ ላይ የመኖሪያ ቤቶችን ላይ ሊሆን ይችላል ይሄን ወጥ ለመስራት እንደዚህ መደቆሻ ገድቦ ደቁሶ ማዘጋጀት እየቀረ ይመስለኛል። ግን ይሄ አሁን የቆየ በዓል ነው እዚህ አካባቢ። እንደዚህ በመደቆሻ ደቁሶ ቅመሞችን ምርጥ ቅመሞችን ደረቅ ቅመሞችን አዘጋጅቶ ለወጥ መስራት ምን አይነት ልዩነት አለው? ዝም ብሎ ከሚሰራው ጋር በጣም ልዩነት አለው። ይሄ ሴትንነት ይጠይቃል። ሁለተኛ ደግሞ ሙያ ይጠይቃል። ሙያ ስለሚጠይቅ ይሄ ማለት ጨውም አንደኛ ስለሆነ፣ ሁለተኛ ደግሞ ጣሙ ጣሙ በጣም ይለያል። የዚህ ጣዕም አለው። ጣዕሙ ይለያል። ይሄ ነው የሴትነቱ የመለያው። ይሄ ጨው የቅመሙ ለጤናም ደግሞ አለው አሉት ፍሬሽ ቅመም ስለሆኑ እነዚህ ቅመሞች ለጤና በጣም ጠቃሚ ናቸው። እነዚህ እና ስለዚህ አይሆንም፣ ከአርሶ አደሩ ገዝተን በቀጥታ ጅንጅብል በጣም ብዙ ጥቅም ነገሮች አሉት። በጣም ጣዕምነት አለው ይሄ ጣዕምነቱ የሚያገለግለው እና ሴትነቱ የሚለየው የሴት ልጅ ይሄ ነው ይሄ በጣም ሴትነቱ ጣዕሙም እናቶቻችን። ያየነው ስለሆነ ይሄ ቆንጆ ነው፣ ያምራልኝ፣ ጣምነትም አለው ለጤናም ተስማሚ ነው። ጫውም ደግሞ ይጣፍጣል። ወጡ ወጣውም በበርበሬ ዝም ብሎ የሚሰራውና የዚ በጣም ይለያል። አዎ፣ ይሄ አሁን በመኖሪያ ቤት ለማዘጋጀት እንደዚህ አይነት ዝግጅት ጫው ተደቁቶ ምን ያክል ጊዜ ሊቆይ ይችላል? ወር ሁለት ወር ይቆያል ባውን ጊዜ? እናቶቻችን ማያ ብዙ ጊዜ ይበሉታል። አይበላሽም ለረጅም ጊዜ መቆየት ይችላል። ውድ ተመልካቾቻችን በድጋሚ እንኳን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ። እንግዲህ የምንገኘው በጎንደር ዙሪያ ወረዳ ማክሰኞ ከተማ በታላቁ አንዋር መስጂድ ነው። የመውሊድ በዓል ምክንያት በማድረግ በአካባቢው የሚኖሩ ሴቶች የጨው ድቆሳ ስነስርዓት ያካሄዳሉ። ቀደም ሲል እንደተመለከትነው በርበሬውና ደረቅ ቅመሙ ከአንድ ላይ ተዋህዷል። አሁን ደግሞ የእርጥብ ቅመም ድቆሳ ስነስርዓት ነው እየተካሄደ የሚገኘው። እኔ አሁን የሚደቁሰው ዝንጅብልና ጤናዳም እንዲሁም ጨው ወይም አካባቢው አጠራር አሻቦ ከአንድ ላይ እንዲልም እየተደቆሰ ነው። ይህ ተደቁሶ እርጥብ ቅመሙ ተደቁሶ ሲጠናቀቅ ደግሞ ቀደም ሲል ከበርበሬውና ከደረቅ ቅመሙ ጋር የተዋሃደው ከአንድ ላይ ሆኖ እንደገና ጨው ተብሎ ይደቆሳል ማለት ነው። ሴቶቹ እንደነገሩ ይህ ጨው ድቆሳ የሚካሄደው ለመውሊድ በዓል ተብሎ የለፍለት ለሚሰራው ወጥ መስሪያ ነው። ዝም ብሎ በርበሬንና ደረቀምን አደባልቆ ወጥን ከመስራት የበለጠ በድቆሳ ስነ ስርዓት፣ የሚካሄደውን የበርበር ዝግጅት ማካሄድ ወጡ ሆኖ ያደርገዋል። ልዩ መልክ እንዲኖረው ያደርገዋል። ወጡ ተወዳጅና ጣፋጭ እንዲሆን ያደርገዋል ነው የሚሉት። በዚህ የጨው ድቆሳ ስነስርዓት እንግዲህ እናቶች፣ ወጣቶች ይሳተፋሉ። ትልልቅ እናቶች ደግሞ ቅመሙን ብዛቱን ማለሱን እየተመለከቱ የተመለከቱ አስተያየትም እየሰጡ በጎን ደግሞ ቁጭ ብለው ዱዓ እያደረጉ የዛሬ አመት ደግሞ በሰላም ያገናኘን እያሉ ሀገራችን ሰላም ያደርግልን እያሉ ይመራረቃሉ። ሴቶቹ ሲሳተፉ እንግዲህ በደስታ ነው። የዛሬ አመት ደግሞ ያድርሸን እያሉ እያሰቡ ነው የሚዘጋጁት። እኔ እንግዲህ የበዓሉ ተሳታፊ ነኝ ያለው፣ በጨው ድቆሳ ስነ ስርዓቱ ሌሎች ስነ ስርዓቶች ይቀጥላሉ። በድጋሚ መልካም የመውሊድ በዓል ጥሩ ጊዜ በዚህ ፕሮግራም ሌላው ዝግጅት ምንድን ነው? እናቶች ለብቻቸው ተቀምጠው ዱዓ ያደርጋሉ። ይመራረቃሉ። የዛሬ አመት ደግሞ በሰላም ያደርሰን ብለው ዱዓ የሚያደርጉበት ዝግጅት አለ። ለዛ ፕሮግራም እንዲሆን የአካባቢው ሴቶች ከየቤታቸው እንጀራ ዳቦ፣ ቡና ይዘው ይመጡና ለእናቶች ጀባ ብለው ይመረቃሉ። እኔም እንግዲህ ዳቦ አዘጋጅቻለሁ እመረቃለሁ ማለት ነው። ዳቦ እንዲዘጋጅልኝ ሳድያ ነግሪያት ነበር። ሳድያ ዳቦ ተዘጋጅተ? ዳቦ። እሺ፣ አመሰግናለሁ። ስለዚህ ይህን ዳቦ ይዤ ከእናቶች ፊት በመቅረብ እመረቃለሁ ማለት ነው። ሰላሙ አሌኩም ጀባ ብያለሁ።

ዘመን ይሁን፣ ገቢያው ጥጋቢ ይሁን፣ እኛም ኑሯችን ይመር። ከሀያት ጋር ከርዚግ ጋር ካፊያ ጋር አሁን ይሁን። መቼ አሁን።

በድጋሚ እንኳን አደረሳችሁ ለነብዩ መሀመድ ሰለላሁ ዐለይሂ ወሰለም የመውሊድ በዓል። የመውሊድ በዓሉ ምክንያት በማድረግ እንግዲህ የጨው ድቆሳ ስነ ስርዓቱ ወደ እናቶች ጋር ተቀላቅዬ ዳቦም ጀባ ብዬ ተመርቂያለሁ። ዳቦም ቀርቦ ቡናውም እየተጠጣ ነው። በዚህ አካባቢ እናቶች ከሌሎች የህብረተሰብ ክፍሎች ጋር ያላቸውን የእርስ በርስ ግንኙነት ማህበራዊ ህይወታቸውን ልክ በመውሊድ ስነ ስርዓቱ ላይ እንደተገኙት ሁሉ ሐዘን፣ ደስታ ሲገጥማቸው እንዴት ነው አብረው የሚኖሩት፣ ኑሯቸውን፣ የማህበራዊ ኢኮኖሚያዊ ግንኙነታቸውን በተመለከተም እንዲያጫውቱኝ አብሬያቸው ቆይታ አደርጋለሁ። በድጋሜ እንኳን ለነቢ ሙሐመድ ሰለላሁ አለይሂ ወሰለም የመውሊድ በዓል በሰላም አደረሳችሁ። ታተማሪ እንኳን ለመውሊድ በዓል በሰላም አደረሶት። እንግዲህ የመውሊድ በዓል በዚሁ አካባቢ እንዴት እንደሚከበር ባጭሩ ወርቅ ነው። በመውሊዱማ በርበሬው ይመጣል፣ ተኔ ይለቀማል፣ መጦ ወደ ወርቄ መጦ ይለቅመዋል። እናስፈጫለን። አስፈጭተን ደግሞ አስፈጭተን ደግሞ አሰናርተን ደግሞ እህቶቸው ዛሬ መደቆሻው የነብድ ጨው ዛሬ ነው የሚደቆስ እንላለን። ከባልን እንደቆሳለን፣ እናሳምራለን። በሶስተኛ ቀኑ ደግሞ መውሊዱ ይወጣል። ከመውሊዱ ደግሞ በውሃው ኩ እንባላለን። ወጎም ምግባችን ተነባብረን ወርቅ ሆነን ዳቧችን ጋግረን ለመውሊዱ ለቦአራጊው እናቀርባለን። ከዚያ የተረፈ ደግሞ ሽንኩርታችን ከበን ደግሞ እንመትራለን። ወንዱ ይቀበላል፣ ወንዱ ይጸሰራል። እኛ በጎድን ወድና ወድ እንላለን። አክብረን አካባብረን ለምን እኖር ያለን ዘዋዲያ አልሐምዱሊላ ረብልዓለሚን። ደግሞ በአመቱ እንደዚሁ ነው። ደግሞ በአመቱ እንደዚሁ ነው። ማደግ ነው እንጂ ማሳደግ ነው እንጂ ማደግ የለም። ሁለት አርዶኖ ሶስት ሶስት አርዶኖን አራት አራት አርዶኖን አምስት አሁን ዘንድሮ አስር ነው የታረደ ከአምና። አሁን ደግሞ ዘንድሮ እንግዲህ ቀርቧል ደግሞ ተቆረጠ። አልሀምድሊላሂ ፍሪዳ በሬ በሬ እናርዳለን፣ እንበላለን፣ ጠጣለን። በጣም በጣም ጥሩ ደስተኛው እንኖራለን። በሬው የሚገዛበትን ብር ማነው የሚያዋጣው? ወንድም፣ ወንድም አገር፣ አገር፣ አገር አዋጡ ይገዘዋል። አዎ በፈቃደኝነት ለነቢያችን፣ አደለ ለፈቃደኝነት። እንኳን አደረሰዎት። አንጓች እንድሪስ ይባላለው። ብስሚላህ ረህማኑ ረሒም። ለዚህ እድል አላ ለሰጠና፣ ብስሚላ አላ ሀያት ይቀጥልላችሁል። እናንተም መስጊዱን አላ ሊያሳምረው። አሁን ኢንሻአላ አመት አመት ይኸው ጨውም እሴቱም ትንሹም ትልቁም ከቦ ጨውን በርበሬውን ይለቅማል። ጨው ይደቆሳል። እንጀራው ዳቦ፣ ብሩ፣ ፍየሉ ይቀርባል። የመውሊዱ ሰዓት ደግሞ ወንዱ ፍሪዳውን ያቀርባል፣ ይመትራል። ወንዱ በዝግጅት እንትን ይላል፣ ሴቱ በአንድ ግድም ይሸኛል። ወንዱ በአንድ ግድም በግርዶት ሁኖ ሲሸኝ የሚያምር ሁኖ ይሸኛል። አስር አስራ ሁለት ፍሪዳ ይታረዳል። በጉ ፍየሉ፣ ጀባ የሚልም ይመጣል። ሰውም በውጭም በደጅም እያመጣ ጀባ የሚል አለ። ለፍሪዳ ለከርሟላ ሰው ላይ ያላረገ እያለ ደግሞ ያመጣል። ለወደስት ፊቱ ደግሞ አላህ ሀያት ቀጥሎልና ልጆቻችንም ሆነ እህቶቻችንም ሆነ እየነያ ለዚህ ላይ ያደረሰን እያለ ይጨምራል። ወንዱ አሁን ምንድነ የሚሰራ የመውሊድ ቀን የመውሊዱ ቀን ይመትራል። ወጡን ይሰራል፣ ያስተናግዳል። ሰውም በውጭ የሚመጣውን ሁላ ያስተናግዳል በደንብ ይስተች። ሴቶች ደግሞ ይረዳሉ፣ ውሀም ያቀበላሉ፣ ሴቱን ይረዳሉ። ሴቱን ይሸኛል፣ እንግዳ የሚመጣውን ሁላ ላይ ይሸኛሉ። ብስሚላህ ረህማን ረሒም አልሐምዱሊላህ ረብልዓለሚን እናቶቻችንን ዛሬ ጨው ሊደቆስ ነው ብሎ ይነግሩናል። ታለም ማሬ ዳውድ ትባላለ፣ ትነግረናለ። የተስዋ ቤት እንሄዳልን። በርበሬ ይለቀማል፣ ቡና ታፈላልናል፣ ዳቦ ትቆርስልናል። ህን አስተባብራታ ትቆርስልናል። ያሉትም እንደዚህ የተመረጡትም እንወስዳለን። ቅመሙ ይወገጣል፣ ይሰጣል፣ ይላል ይከወናል፣ ይፈጫል፣ ይመጣል፣ ይደቆሳል። አሁን ደግሞ አልሐምዲላ የሴት ጀሚያ ተስፋፍቶልናልኝ። ያው ሰው ሲሞት ዱቄት ይዋጣል ሁለት ሁለት ብር አንዳንድ ጣሳ ዱቄት ይዋጣልናል። ሰባ ኪሎ ሰማኒያ ኪሎ ዱቄት ሆኖልናል። እንጀራ አምስት አምስት ምስር እናዋጣልን። ያን ለሞተበት ሰው ይሄድለታል። በጣም ይተባበራል። አንዳንድ ፍሊት፣ አንዳንድ ፍሊት ይጠራቀማል። ሰው ብዛት አለን። የቅቤ ተብሎ አንዳንድ ብር ይወጣል። ያንንም በጣም ስለሚጠራቀም ሰባ ኪሎ ሰማኒያ ኪሎ ይወጣል። ዱቄቱ ያነ የተመረጡት ኮሚቴዎች ያሰባስቡልናል እነሱም እነሱ በመሄድ ሂደን አሰባስበን ጨምረን እነሱ ደግሞ ወስደው ያደርሳሉ ለዛ ድጋፍ ለሆነበት። አሁን ግን በጣም የሴቶች እንትናችን ጀሚያችን በጣም አድጓል። እቃችንም ገዛዝተናል ሁሉንም ብለናል። ሴቱም ነቅቷል። ተቤት የነበረውም ወደ ደጅ መውጣት ይዟል። ይሄ መድረክ ላይ ሆነን ደግሞ በእናቶቻችን ላይ ዱአ ላይ እኛም እየተከተልን አሁንም ደግሞ ይሄ ልጅ ተመድረክ ለመውጣት በቅተናል። አልሐምዱሊላህ እስልምናችን በጣም ተካሂዶልናል። መውሊዱም ደግሞ ያደረሰው ደግሞ እንዲህ እጣው ከፍ ያለ ደግሞ ራሱን ችሎ ይሰጣል። አልተቀር በማወጣጣት በመሳሳቅ በመጫወት ፍሬዳው ይወጣል። ሰርግም ቢሆን ደግሞ እንመደባለን በምድባችን እንሰራለን። አሁንም ምድባችንን አስተካክለን እናስተናግዳለን። ማክሰኝት ከተማ ስንኖር መጀመሪያ በሰርግ ላይ በሰርግ ላይ ስንኖር ፊት በየቤቱ ቦ እየተቦካ ሳይሆን በየዞረ ዶቄት ሲቦካ ነበረ። አሁን ጀማአችን ወርቅ ሆኖ ተዘጋጅቶ እና አምሮበት በየቤቱ እህቶቻችን እናቶቻችን እየሄዱ እየጋገሩ ሰርገኛን እየገደፉ ቋሚ እየቆሙ አስር ሰው ይመረጣል እንጂ ከጀማአችን ውስጥ። በዚህ መሰረት ጀማአችን ሰርግ ለሚያደርግ ሰው በዚህ ጀማአ ሰዋችን ተባብሮ እንጀራ ጋግሮ ከቤት ውስጥ ይቦካል፣ ይጋገራል። ሰርጋችን በዚህ ስነ ስርዓት እናደርጋለን። ሌላ ደግሞ ባዘን ላይ ባዘን ላይ ሰውየው ከሞተበት ቤት ሰው እያንዳንዱ ህብረተሰብ ወይም እያንዳንዱ ሰው የአንድ እንጀራ አምስት ብር አራት መቶ ሴታለን አራት መቶ እንጀራ ሁለት ሺ ብር እየወደቀ ያንን የያዘኑን ቤት ውስጡንም ሆነ ላሁን ሳይሆን እየገደፍነ በዚህ እናረገ በሰባት ቀን ደግሞ ሌላው ደግሞ በሰባት ቀን እያንዳንዱ እናቶቻችን ከጀማአችን ውስጥ ያሉ የሞተበት ሰው ውስጥ በሰባት እያ ቀን በሞተ በሰባት ያ ቀን እያንዳንዳችን አንድ ብር አንድ ፊሊድ ዶቄት 8 ኪሎ ዶቄት ሁለት መቶ ብር እየሰጠነ በሰባት እንዲደርስ ያንን ነገር እናደርግላቸዋለን። በዚህ ተገዳድፈን እንኖራለን። ሙስሊምና ክርስቲያን ሰርግ በምናረግበት ጊዜ እንጀራ ይሰጣቸዋል። በብሎት ጊዜ ፍየል ይሰጣቸዋል። ክርስቲያን ወገኖቻችንን በዚህ በጎን ክርስቲያን ሲል ሲያደርግምኛ እንደኛ እንቀበላለን። እኛ እንደምንቀበለው ያንን ህዝባችንን ይሰጡናልኝ ፍየላችን ተቀብለን ጨዋችን ተቀብለን በስነ ስርዓት እኛሰርተን እኛ ሰርተን እንድግሳቸውን ሲዘፍኑ ዘፍነን ሲጫወቱ ዘጫውተን በቃ በዚህ እንለያያለን። ውድ ተመልካቾቻችን ልዩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሞሊድ በዓል በማክሰኝት ከተማ በአንዋር መስጂድ ተገኝተን በተለይ ደግሞ በሴቶች የጨው ድቆሳና የእናቶች የምረቃ ስነ ስርዓት ላይ ያዘጋጀ ነው ፕሮግራም እስካሁን ነበር። ስለተከታተላችሁን እናመሰግናለን። ፕሮግራማችን ይቀጥላል። ከቀሪ የአማራ ቴሌቪዥን ፕሮግራም ጋር ደግሞ ጥሩ ጊዜ ይሁንላችሁ።